ተጀምረናል እንግዲህ ዛሬ ቀን ወደዚህ ዛሬ ስንመጣ ወንድመት ወይም በዘ ልብድ በዘ ልማት ወይም ሙታኖች ስለተባል የምንመጣበት ሰዓትና ቀን አይደለም። እውነትን መናገር ይህች ቀን እኔና የእናንተ ከየት የተረጋገጠበት በዚህች ቀን በዚህ ሰዓት ለእኔና ለእናንተ ዋጋ የተከፈለባት፣ ለእኔና ለእናንተ ራሱ መስዋዕቱን የተሰጠበት ይህን ቀን ስናከብር ዝም ብለን አይደለም። ዝም ብለን እንደ ያወሮል እንደ ልምድ አይደለም። እየተረማመደ የመጣ ሳይሆን በታድ በቱ ወይም ደግሞ ስለተደረገልን የምናከብረው ነው። ስለተከፈለልን ዋጋ የምናከብረው አንዱ ስለ ሁሉ ሞተ አይደለም? አንዱ ስለ ሁሉ የጴጥሮስ መልእክት ላይ በሁለተኛ ቆሮንቶስ ምዕራፍ አምስት ከቁጥር አስራ አራት ላይ አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ። አንዱ ማነው? ሁሉ ማነው? አንዱ እሱ እርሱ ራሱ ኢየሱስ ክርስቶስ ነው። ሁሉ ደግሞ ሁላችን፣ እኔና እናንተ። አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ ሞቶ ሞቶ ያገኘ ነው። ሰፊ የሆነ ቆጥረን የማንጨርሰው ነገር አግኝተናል። አንዱ ስለ ሆኑ ሙቱ እሱ ስለኛ ሙቶ ብዙ ነገሮችን አግኝተናል። ምን አገኘንታል? ሰላም ከእግዚአብሔር ሰላም አግኝተናል። ምናልባት በዛቱ ያለውን ሰላም አትልምላችሁ። እግዚአብሔር የሚሰጠንን ሰላም ሌላ ስለማይሰጠን በእግዚአብሔር ሞት ወይም በእግዚአብሔር መሰቀል ወይም በእግዚአብሔር መከራ በእግዚአብሔር ስቃይ እኔና እናንተ ሰላም አግኝተናል ህይወት አግኝተናል አዲስ ሰዎች ሁነናል ከዚያም አልፎ እግዚአብሔር ራሱ ከራሱ ጋር አስታርቆናል ከራሱ ጋር አስታርቆናል ለምን አንዱ ስለ ብዙዎቹ ውቶ ስለ ሁሉ ውቶ ስለ እኔና ስለ እናንተ ውቶ አስታርቆናል ከራሱ ጋር ቅድም ዘርዘር አድርገው መምህራችን ስለተናገሩት በተነገረ ቃለ መናገር ትንሽ ይፈቅደኛል። ሁላችንም አሁን ላይ ጸሎት ተነስተን ብቻ የመጣንበትን ማስታወስ መቻል አለብን። ኑ ስለተባል የመጣን አይደለም። ስለተነገርን የመጣን አይደለም። የመጣንበት ዓላማ አለ፣ ዓላማ አለ። እዚህ ስንመጣ ለምን ምክንያት እንደመጣ ሊገባ ሊገባል። እንደዚህም ብለን ኑ ስንባል መምጣት፣ ሂዱ ስንባል መሄድ፣ እቱ ስንባል ስንሰናበት መሄድ ሚተር ተሰብሰቡ ስንባል መሰብሰብ አይደል ስንመጣ የመጣንበትን ዋና ዓላማ ልናውቅ ይገባል። ነጥቡ ዋና ነጥቧ ልናውቃት ይገባል። ስለዚህ ለምን መጣንታል ለምንና ለእናንተ ሁኔታውን ክርስቶስን ልናከብር በሰዋይቱኖ የተሰጠውን ክርስቶስን ልናከብረው በዛሬ ዕለት ደሙ የፈሰሰባት ለኔና ለናንተ በመስቀል ላይ የዋለባት ለኔና ለናንተ ሥጋው የተቆረሰባት ለኔና ለናንተ ሲል ይችን ቀን ልናከብር የመጣን መሆኑን ማወቅና መገንዘብ ይገባናል። ይህ ሲሆን ነው የመጣንበትንና የምንሄድበትን ስናውቀው ነው ክርስትና የሚባለው። ክርስትና ሲሄዱ መሄድ ሲመጡ መምጣት መመላለስ አይደለም እና ይህን አውቀን በየጊዜው በየሰዓቱ

እግዚአብሔር አሁንም ትልቅ በረከት ጸጋ ያትልል። ከሩቅም ከቅርብ የመጣችሁ ምእመናን ምእመናት፣ እግዚአብሔር አምላክ አሁንም ዋጋውን ይክፈልልን። በሰላም ያሳደረን በሰላም እዚህ ሰዓት አድርሶናል ና ተረፈ ማልቱን ባርኮ ቀድሶ እንዲሰጠን ደግሞ ቀሪውን የአገልግሎት ሰዓት ቅዳሴ ነው ቀሪው ምንችል ቆሜን አስቀድሰን ስጋ ምንችል ስጋው እንደሆነ ተቀብለን ማንችል ደግሞ አስቆረበን ጸናን ጠጥተን በመልካም በሰላም ወደ ህይወታችን እንድመድ እግዚአብሔር ፈቃዱ ይሆንልን። በሰላም እስከዚህ ሰዓት የደረጉ ጠበቀን አምላክ ቅድም ሰዓት ይባርክልን። ዘመኑን የሰላም የፍቅር የበረከት ዘመን ያደርግልን።